እስራኤል እስካሁን ድረስ የምትታወቅባቸው እስካሁን ድረስ የምትዋጋባቸው ብዙ ፖለቲካዊ ችግሮች ወደ ኋላ ሲጠኑ የሰሎሞን ዘር ጉዳይ ነው። ምክንያቱም እሱ ከብዙ ሀገራት ጋር የነበረው ግንኙነት ፖለቲካዊ ብቻ አልነበረም። ገብቷቸዋል። ከአንድ በላይ ማግባት ምን ጦስ እንዳለው ምን አይነት ማህበራዊ፣ መንፈሳዊ እና በቤተሰብ ሕይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋል። ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው። መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን የምትመቸው ረዳት እንፍጠርለት እና በማይመች አካሄድ አትጠመዱ ይላል። እገሌ ብዙ አግብቷል፣ እስቲ ህይወቱ እንዴት ነበር? ከዛ በኋላ እንዴት ቀጠለ? ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ነው ያለው። አይቶት ማለት ነው። ደስታም ፈተንኩት ያላየሁት አይነት ነገር የለም፣ ግን ሁሉ የከንቱ ከንቱ ነው፣ ነፋስን እንደመከተል ነው ነው ያለው። እና ባልጠፋ ምንድን ነው ወደ ጎረቤት የምትመለከቱት? ምን የመሳሰሉ ወንድሞች፣ ምን የመሳሰሉ እህቶች አሉ። ከራስህ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እችን ሰምተህ አሀ፣ እንደዚህ ይቻላል፣ ቆይ አንዷን ልምረጥና አስተማሪ ልመድብላት ብላት እንዳትሉ። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰሎሞን ደግሞ ያው ከአባቱ በተማረው መሰረት አባቴንም እሰማ ልጅ ነበርኩ ይላል እና የእሱ ደግሞ ብዙ ነው፣ ሰባት መቶ ሚስቶች እና ሶስት መቶ ቁባቶች። እንደውም ትንሽ ግራ ያጋባ ሚስቶቹ ብዙ ናቸው፣ ቁባቱ ሶስት መቶ ናቸው። እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን እስኪ በሎ ከመጀመሪያው እንዲህ አልነበረም ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይልም፣ ያላመነ ቦይፍሬንድ አይልም፣ ወይም እጮኛ አይልም። ያላመነ ምን ያለው። ስለዚህ ሚስት ያለው ባል ያላት ካለ ኦሬዲ ምን ብለዋል ማለት ስለ ተጋቡ ሰዎች ነው ሕጉ የሚያወራው ማለት ነው። ሀሳባችን ዲያቆን ሔኖክ ኃይሌ የምናቀርበው ደግሞ ሀሳብ ከመጽሐፍ ቅዱስ ጥናት አንጻር መጽሐፍ ቅዱስን ስንማር በተለይ ከእኛ ቤተ እምነት ውጭ ያሉ ሰዎች ከዚህ ከየጋብቻን ቅድስና ከማንሳት አንጻር በመጽሐፍ ቅዱስ ውስጥ አባትነታቸው የምትቀበሏቸው አገልጋዮች ሰባት መቶ ሶስት መቶ ቁባቶች ነበሯቸው። ስለዚህ ከአንድ በላይ ማግባትን ደግሞ ከአንድ በላይ ማጨትን ሚስት ማድረግን እነዚሁ ቅዱሳን የምትሏቸው አገልጋዮች ይህን ያክል ካላቸው እኛ ከአንድ በላይ አግብተን ብንኖር ምንድን ችግር አለው የሚል ሀሳብ ይነሳል። ና ይህን ከመጽሐፍ ቅዱስ ሀሳብ እንዴት እንረዳው? ትርጓሜውን ስ እንዴት እንወቀ? እውነት ለመናገር ቤተ ክርስቲያን የጋብቻን ቅድስና በዚህ መንገድ እያስተማረች እውነት ከአንድ በላይ አግብተን እንድንኖር ቤተ ክርስቲያን የሚጋጭ ትምህርት አላት። ከዚህ አንጻርና እስኪ ይህን መምህር ሰው ሄዱበት ብዙ ያገቡ ሰዎች ይሄ ፖሊጋሚ አለ የሚለው ላይ ልክ ነው። መጽሐፍ ቅዱስ ላይ በጣም ብዙ ሚስቶች የነበሯቸው ስርወ ሃይማኖት ተብሎ የሚጠሩ አባታችን አብርሃም ጨምሮ ማለት ነው አጋር ገረዱ አለች ልጁ ያዕቆብ ደግሞ አራት ፈልጎም ባይሆን አራት ሚስቶች ነበሩት። ዳዊትም ትንሽ በርከት ያሉ ነበሩ። ልጁ ሰሎሞን ደግሞ ያው ከአባቱ በተማረው መሰረት አባቴን የምሰማ ልጅ ነበርኩ ይላል እና የእሱ ደግሞ ብዙ ነው። ሰባት መቶ ሚስቶች እና ሶስት መቶ ቁባቶች። እንደውም ትንሽ ግራ ያጋባ፣ ሚስቶቹ ብዙ ናቸው፣ ቁባቱ ሶስት መቶ ናቸው እና ልክ ነው የተባለው ነገር ማለት ነው። ግን ከመጀመሪያው እንዲህ አልነበረም የሚል ቃል አለ በሐዲስ ኪዳን እስኪ በሎ ከመጀመሪያው እንዲህ አልነበረም። ስለዚህ አቢዩዝ የተደረገ ነገር ነው እንጂ እግዚአብሔር ከመጀመሪያው አንድን ወንድ ለአንዲት ሴት አድርጎ ነው የፈጠረው። ከዛ በኋላ በዚህ በወደቀ ወይም በኃጢአት ምክንያት በተበላሸው ዓለም ላይ የኖሩ ሰዎች በተለያየ ምክንያት ከህግ ወጥተው ህግ ከመሰራቱ በፊት የነበሩትም በአይምሮ ህግ ተመርተው ላያደርጉት ይገባ የነበረ ነገር ሲያደርጉ፣ በኋላ ሰዎች ደግሞ ህግም እያለ ህገ ኦሪትንም ጥሰው አታመንዝር የሚለውን ጥሰው ከአንድ በላይ ብዙ እንዳገቡ ተጽፏል። ይህ ምንድን ነው የሚያሳየው? መጀመሪያ መጽሐፍ ቅዱስ እንደማይዋሽ ነው። መጽሐፍ ቅዱስ የተጻፈውን የተፈጸመውን ታሪክ ሁሉ ጽፏል። ይሄ እንኳን ጥሩ አይደለም ለአራያ አይሆንም እያለ ኤዲት አድርጎ አላወጣውም። ከሁሉንም ነገር መጽሐፍ ቅዱሱ ጽፎታል። ግን መጽሐፍ ቅዱስ ከአንድ በላይ አግብተዋል የሚለውን ብቻ ጽፎ አይደለም የቆየው። ከአንድ በላይ በማግባታቸው የመጣባቸውንም ችግር ጽፏል አብሮ። ማለት ከአንድ በላይ ማግባት ምን ጦስ እንዳለው፣ ምን አይነት ማህበራዊ፣ መንፈሳዊ እና በቤተሰብ ህይወት ላይ ምን አይነት ቀውስ እንደሚያመጣ ብዙ አገቡ ያልናቸውን ሰዎች ታሪክ እየሄድን እያንዳንዳቸውን ብንመለከተው እናገኘዋል። ለምሳሌ ዳዊት የዳዊትን ታሪክ ብታዩ ብዙ ሚስቶች ነበሩት። አዎ ነበሩት፣ ግን ራሱን አለመግዛት ነው የፈጠረበት። ለዛ ነው የሰው ሚስት ቀምቶ ሰው እስከ ማስገደል ድረስ ያደረሰው። ለሆነ ጊዜ የመጣበትን ጊዜያዊ ፈተና ማለፍ ስላልቻለ ራሱን መግዛት ስላልቻለ። ስለዚህ የማመንዘር ሕይወትን አንዴ ከለመድከው በኋላ ራስን መግዛት ስለማትችል በሆነ ፈተና ትወድቃለህ ከእግዚአብሔር ልትጣላ ትችላል ጣዖት እስከ ማምለክ ያደረሳቸው ሰዎች አሉ ብዙ የማግባት ሰሎሞን ብዙ ሚስት አግብቷል ብዙ ቁባት ነበሩት በመንፈሳዊ ህይወቱ መጨረሻ ላይ ጣዖት እስከ ማስመለክ ድረስ ልቡን ወደ ጣዖት አዘነበሉት ሁሉ ይላል መጽሐፈ ነህሚያ ላይ እግዚአብሔር እንዴት እንዳዘነበትና ሰሎሞንም እንዴት እንደተጎዳ ጨምሮ ጽፏል ከዛ ውጭ የሶሎሞን ደግሞ እስካሁንም አልበረደም። በነገራችን ላይ እስራኤል እስካሁን ድረስ የምትታወክባቸው፣ እስካሁን ድረስ የምትዋጋባቸው ብዙ ፖለቲካዊ ችግሮች ወደ ኋላ ሲጠኑ የሶሎሞን ዘር ጉዳይ ነው። ምክንያቱም እሱ ከብዙ ሀገራት ጋር የነበረው ግንኙነት ፖለቲካዊ ብቻ አልነበረም። ገብታችኋል አይደል? ተዋልዷል። ስለዚህ ሁሉም ባለ ርስት ነው ለዛች ሀገር ማለት ነው። እስራኤላውያን በነገራችን ላይ በጣም ነው የሚጠሉት በሚገርም ሁኔታ ለሰሎሞን ያላቸው ጥላቻ ለዳዊት ያላቸውን ፍቅር ያህል ነው። አሁን ያሉት እስራኤላውያን እንምላቸው፣ የጥንቱን አናውቅም። ግን ማለት የዳዊት መቃብር ዳዊት እንዲያረገበት ዳዊት እንዲያለበት እያሉ ያስጎበኛል። የሰሎሞን ምንም፣ ቤተ መቅደሱን መቼ ሳያፈርሱት፣ ነገር የእግዚአብሔር ቤተ መቅደስ ነው ። ያንን አይነት ነገር አይምሯቸው ላይ እንዲመጣ የሆነበት ምክንያት ምንድን ነው? እሱ ከብዙ ሀገራት ጋር በነበረው ጋብቻ። እኛም ጂኦግራፊው ከልክሎን ነው እንጂ እኛም እኮ ተጋብተናል አይደል? ነው አይደለም ስለዚህ እኛም ርቆን ነው እንጂ እኛም ክሌም የምናደርገው መሬት ይኖር ነበረ። እኛም የምንጣላበት ነገር ሊኖር ይችላል እና ማህበራዊ ቀውሱን አልደበቀም መጽሐፍ ቅዱስ ነው። የእነ ያዕቆብን መከራ አንዷ እንግዲህ አራት ሚስቶች ነበሩት ከነገረዶቻቸው ሚስቶቹ አይደለ? አንዷ ስትወልድ እቺ ሳትወልድ ስትቀር ከገረዴ ወለድ ስትለው መከራውን አደ እንደ ሲያይ ተራ በተራ ማለት ነው። ብዙ ስቃይ ነው ያየው ማህበራዊ ወት ከዛ ውጭ አንዷ ጣዖት ደብቃ ስታስቀምጥበት ከእግዚአብሔር ስታጣለሁ ነው የሚለው። ስለዚህ መጽሐፍ ቅዱስ ጨርሶ የጻፈው ታሪክ ነው፣ ሰዎች በግማሽ እያዩት ያሉት እና ከአንድ በላይ የማግባትን፣ በጋብቻ አለመታመንን፣ አንድ ለአንድ አለመኖርን ጉዳቱን መጽሐፍ ቅዱስ ዘርዝሮ በእያንዳንዶቹ ታሪኮች ውስጥ ሊያስቀምጥ ይችላል። እናንተ አሁን የቤት ስራ የምትወስዱት እገሌ ብዙ አግብቷል፣ እስቲ ህይወቱ እንዴት ነበር፣ ከዛ በኋላ እንዴት ቀጠለ። ሰሎሞንስ ቢሆን የጻፈልን ሁሉ ከንቱ የከንቱ ከንቱ ነው ያለው አይቶት ማለት ነው ደስታም ፈተንኩት ያላየሁት አይነት ነገር የለም ግን ሁሉ የከንቱ ከንቱ ነው ነፋስ እንደ መከተል ነው ያለው ስለዚህ የመጨረሻ የሰሎሞንም ንግግር እንደው በቃ ደስ ብሎኛል አይነት ነገር አይደለም ህይወቱ ምን ያህል የተመሰቃቀለ እንደነበር አይተን ጥበብ ማስተዋል ተሰጥቶት ብዙ ማድረግ ሲችል ከፈጣሪ እስከመጣላ ደረሰ ማለት ስለዚህ የሁሉንም ታሪኮች እንደ ቤት ስራ ወስዳችሁ ብታዩት ብትመለከቱት ከዚህ የተለየ ነገር የለውም ወደ ርዕስ ስመለስ ክርስቶስ የሰጠው መልስ ምንድን ነው? ከመጀመሪያው እንዲህ አይደለም፣ አንድ ሰው ለአንድ ሰው ነው እንደዛ። ይሄ በነገራችን ላይ ይሄ ጥያቄ እኔ የሚያጋጠመኝ ጥያቄ ነው። እዚሁ እዚሁ እኛ ጋር ሆነው እህቶች፣ በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ፣ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መጥታ ምናለች፣ ይህን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበረ። እኔ ያገባሁት ሰው እኔ ከምከተለው እምነት ውጭ የሆነ ሰው ነው እና ነገ ቀስ ብዬ አስተምሬ ወደዚህ ሕይወት አመጣዋለሁ በሚል በጎ ሀሳብ ነው ይህን መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ እኔም ደግሞ ያልተፈለገ ችግር ውስጥ ወድቅ ያለው እና ምናልባት በዚህ ደረጃ እንደ መምሩ የሚያገዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረች። እና ከዚህ ጋር ተያይዞ ከዚህ ጋር ተያይዘው አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በእጮኝነት ያሉ ቢሆኑ ነገ ከነገ ወዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለሁ ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት ይሄ ከመጽሐፍ ቅዱስም ከአቦ ትምህርት አንጻር እንዴት ይታያል? የሚያመጣውስ ችግርስ ነገ ክነው ጎዳያ ምንድን ነው የሚለውን በዚህ ዙሪያ ላይ ስፋ አድርገን ብንመለከት። እሺ፣ ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት፣ ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አይት አትተወው ብሏልና፣ ይህን ቃል መነሻ በማድረግ ነው ብዙ ሰዎች እንደዚህ የሚል ከሆነ ክፍት ነገር አለው ህጉ ወይም የታዘዘው ነገር ልንቀጥል እንችላለን። በሂደት የእሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆን ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ ላድና ትችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ። ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬ ያላመነች ያላመነ ቦይፍሬንድ አይልም፣ ወይም እጮኛ አይልም። ያላመነ ምን ያለው፣ ስለዚህ ሚስት ያለው ባል ያላ ካለ ኦልሬዲ ምን ብለዋል ማለት ነው። ስለ ተጋብሶች ነው ህጉ የሚያወራው ማለት ነው። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ነው ትምህርት ምክንያት ሚስት ብታምን ባል ባያምን፣ በማመኗ ምክንያት ፈተሹ ነይ አትባልም አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት ኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ህጉ። ገብቷችኋል? ይሄ መቼ ነው የሆነው? ገና ክርስትና እንደ አዲስ ምን ሲል ሲሰበክ ነው። ቅዱስ ጳውሎስ ይህን ባይል ኖሮ ክርስትና ብዙ አደጋ ይገጥመው ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆናል ይሆንና ሃይማኖት አይፈቅድም ብሎ ደህና ዋይ ሊላት ነው፣ ደህና ዋይ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን፣ ቤተሰብ ቢበተን፣ እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ ጮኝ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለ ለእነሱ የተናገረው ቃል ምንድን ነው? ከማያምኑ ጋር በማይመች አካሄድ አትጠመዱ የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው። መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን የምትመቸው ረዳት እንፍጠርለት እና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ፣ እንዲህ አይነት ሪስክ አትውሰዱ አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ፣ ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት፣ ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባሽበት የገባህበት ጊዜ ወስዶ በትክክል መምህራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው አሉ። ግን ገብቷቸው ማለት ነው፣ ለምን እንደተቀየሩ አውቅ። ለጋብቻው ብለው ሳይሆን፣ በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ ዓመት በጮኝነት ቆይተናል፣ አስተምሩልኝ አለ። ከዛ ልጅቷ ተማረች በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያዩ ማለት ጋብቻው ወርካውት አላርግም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና በቤተክርስቲያን ያለችው። ይሄ ማለት በዚህ አጋጣሚ እሷን ነፍስ አዳ ነው ማለት ነው። ስለዚህ በትክክል ከመምራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተ አሃ፣ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ፣ እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ለፍሎር እንደዚህ እንደ መቄዶኒያ ሕንጻ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን፣ ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው ምንለው፣ አይደለም ነው አይደለም። እና ባልጠፋ ምንድን ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች፣ ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ ነው።